በትግራዩ ጦርነት ወቅት የህወሓት ልሳን ወይም ደግሞ አፍ የነበሩት የአሁኑ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ረዳ ሄድ ቱ ሄድ ላይ ከማህዲ ሀሰን ጋር በነበራቸው የአልጀዚራ ቆይታ ምን ቢሉ ነው አጀንዳውን የተቆጣጠሩት? ጤና ይስጥልኝ አድማጭ ተመልካቾቻችን፣ ኢትዮ ሪፖርቶች ነን። በዛሬው ቆይታችን አቶ ጌታቸው ረዳ ከአልጀዚራው ጋዜጠኛ መህዲ ሀሰን ጋር ከነበራቸው ቃለ መጠይቅ መሀል ተቆርጣ በወጣች በሰዓት ስንለካት ትንሽ ነገር ግን ቦምብ ሆና ተቀጣጥላ አውዱን በሙሉ ወደ ቀየረችው የደቂቃ ቪዲዮ ነው የምንወስዳችው። የቃለ መጠይቁን ሙሉ አማርኛ ትርጉም ይዘናል። በተጨማሪም ቪዲዮውን አስመልክቶ ከግራ ከቀኝ እየጎረፉ ያሉ አስተያየቶችን እንዲሁ አብረን እንመለከታለን። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንሁን። ቤተሰብ የሆናችሁ ደግሞ ቪዲዮውን ላይክ አድርጉ። በቀጥታ ወደ ጉዳያችን እናምራ።

ቃል በቃል ለመጥቀስ ያህልም አብይ አህመድ የዘር ጭፍጨፋን በረቀቀ ሁኔታ የፈጸመ ሰው ነው ብለህ ነበር፣ በዛው አቋምህ እንደ ጸናህ ነው። ጌታቸውም ማነጻጸሩን እንተበውና በወቅቱ ሁሉም አይነት ወንጀሎች በትግራይ ውስጥ ተፈጽመዋል ብያምናለው ይላል። ጋዜጠኛውም የዘር ጭፍጨፋውን የፈጸመው አብይ አህመድ ነው ወይ ሲል ይጠይቃል። ጌታቸውም እንደ ጠበቃ ማንነቱን አደረገ ብዬ መናገር አልችልም፣ ነገር ግን ወንጀሉ በትግራይ ተፈጽሟል ይላል። ጋዜጠኛውም ቆይ ቆይ፣ ጠበቃ ነኝ እያልክ ነው? አዎ፣ ይላል ጌታቸው። በ2021 የትግራዩ የዘር ጭፍጨፋውን ዘመቻ አብይ አህመድ ነው የመራው ስትልም ጠበቃ ነበርክ አይደል? ይለዋል። አዎ፣ ጠበቃ ነበርኩ። ማወቅ ያለብህ ግን በመቶ ሺዎች እየጠፉ ባሉ የጦርነት መካከል ስሜት ውስጥም ነበርኩ ይላል መለስ በማለት የዋዛ ያልነበረው ጋዜጠኛም የዘር ጭፍጨፋ ነበር አልነበረም ሲል ያፋጥጠዋል። ጌታቸውም ትግራይ ውስጥ የዘር ጭፍጨፋ ተካሂዷል ብዬ አምናለሁ ገና ከማለቱ ከተል ብሎ ጋዜጠኛው በአብይ አህመድ ሲለው ጌታቸውም አሁን ለምናገረው ነገር ኃላፊነት መውሰድ አለ ሲል ያቋርጠውና በፊት ለምትናገረው ነገር ኃላፊነት አትወስድም ነበር ማለት ነው ሲለው ጌታቸውም ቀበል ብሎ በአቋሚ ለመጽናት ዝግጁ ነኝ፣ ጄኖሳይድ ወይም የዘር ጭፍጨፋው ተካሂዷል ሲል ቀበል ብሎ ጋዜጠኛው አሁንም በድጋሚ ያቋርጠውና ግራ አታጋባኝ፣ ለተመልካቾችም እያጠራ ነው፣ እንሂድ፣ የምጠይቅህን መልስልኝ በማለት በትግራይ የዘር ጭፍጨፋው እንደ ተካሄደ ታምናለህ፣ ነገር ግን አብይ ነው ያደረገው ማለት አትፈልግም ይለዋል። አዎ ይላል ጌታቸው። የዘር ፍጅቱ ታዲያ በራሱን የተፈጸመው በማለት ጋዜጠኛው ይጠይቃል። ጌታቸውም ብዙ ተሳታፊዎች የነበሩበት ድርጊት ነው ሲል፣ ጋዜጠኛው በድጋሚ ያቋርጠውና አንዱ አብይ አህመድ ነው አይደል ይለዋል። ጌታቸውም ያኔ ታዲያ ሲንተባተብ ይታያል። በእርግጥ የትግራዩን ጦርነት የተመራው በእርሳቸው በጠቅላይ ሚኒስትር አብይ አህመድ ነው ይላል። ታዲያ የዋዛ ያልነበረው ጋዜጠኛ ስለዚህ የዘር ፍጅቱን የመሩት አብይ አህመድ ናቸው በማለት ይጠይቃል። ደግሞ ግራ የተጋባው ጌታቸውም ታዲያ በተለየ እሳቸው ላይ ማነጣጠር ያለብን አይመስለኝም ሲለው አለብን እንጂ ይላል መህዲ። የጋበዝንህም እኮ ይህንኑ ለማወቅ ነው ሲለው ቪዲዮ ያበቃል። ቪዲዮ ያብቃ እንጂ ታዲያ መነጋገሪያነቱ ከፍ እያለ ሄዷል። በጌታቸው ረዳ የአልጀዚራ ቆይታ ላይ በርካቶች ሀሳብ አስተያየታቸውን እየሰነዘሩ ይገኛሉ። ከብዙዎቹ በጥቂቱ እነሆ ብለናል። አቶ አብርሃ ደስታ የሰጡትን አስተያየት በመጀመሪያ ላደርሳቸው። አቶ አብርሃ ሲጀምሩ፣ እንግዲህ በመጀመሪያ አቶ ጌታቸው ረዳ ከአብይ ጋር ያለውን ሀኒሙን በልኩ ቢሆን እላለሁ ሲሉ ነው አስተያየታቸውን የጀመሩት። እርቅ መፍጠርና አብሮ መስራት ችግር የለውም፣ የተጋነንና ከልክ ያለፈ ሲሆን ግን አስፈላጊነቱ አይታየኝም። እርቀትህን ጠብቅ ይላሉ አቶ ጌታቸው በጦርነቱ ጊዜ የህወሀት አፈኛ ስለነበር አሁን ከጦርነቱ በኋላ ሚዲያዎችን መምረጥ ይኖርበታል። በጦርነት ጊዜና በኋላ የሚነገር ነገር ቶኑ ይለያያልና የተቆራረጠውን የጌታቸው ረዳ የአልጀዚራ ቆይታን አየሁት። በአሁኑ ጊዜ ብዙ ጋዜጠኞችና ዩቲዩበሮች እንግዳ ጋብዘው ቃለ መጠይቅ ሲያካሂዱ አላማቸው ጥያቄ ጠይቀው መልስ መሻት ሳይሆን እንግዳውን በተቻለ መጠን አዛብቶ የተመልካችን ትኩረት በመሳብ ቪዲዮ ቫይራል ወጥቶ ብዙ ቪው ማግኘት ነው፣ ገንዘብ ነዋ። ለዚህም ነው ብዙ ጠያቂዎች እንግዳቸው ሀሪፍ መልስ ከሚሰጣቸው ቢሳሳትና ቢዋረድ የሚሹት። የአልጀዚራው ጋዜጠኛ ተራ ዩቲዩበር ሆኖ ነው ያገኘሁት። በአንጻሩ አቶ ጌታቸው ረዳ ጥሩ መልስ ነበር የሰጠው። አንድ ነገር አለ። ጦርነት ጸብ ነው። በጸብ ውስጥ መሰዳደብ፣ መወነጃጀል፣ መማታት፣ መገዳደል አለ። ጦርነቱ ሲቆም፣ ጸቡ ሲበርድ መረጋጋት አለ። ከመረጋጋት በኋላ በጦርነት ወቅት የነበረውን ትኩሳት የመሰዳደብና የመደባደብ መንፈስ አይኖርም። በጸቡ ጊዜ ስትሰድበውና ስትደበድበው የነበረውን ሰው ጸቡ ቀርቶ እርቅ ከሆነ በኋላ አትደባደብም፣ አትሳደብም፣ አትወነጃጀልም። በህወሀትና በፌዴራል መንግስት የነበረው ጦርነት በሰላም ስምምነቱ ተቋጭቷል። በስምምነቱ መሰረት ጸባጫሪነትና መወነጃጀል እንዳይኖር ተብሏል። ተመልሶ ወደ ጦርነት መግባት የማይፈልግ አካል ወደ ኋላ ተመልሶ መሳደብ አይችልም። ምክንያቱም ስምምነቱ አለ። የጋዜጠኛው ጥያቄ ሲጠቀለል አቶ ጌታቸው በጦርነቱ ጊዜ እንዳልከው ሁሉ ለምን ከጦርነቱ በኋላ አትደግመውም ነው። ከጦርነቱ በኋላ እኮ እርቅ ሆነ። ሰላም ከፈለግን ስምምነቱን ማክበር አለብን እኮ። እንደ ጦርነቱ ጊዜ በዘፈቀደ መዘላለፍ የለም። ወደ ጦርነቱ ለመመለስ ካልፈለግን በቀር መጣራት ያለበት የወንጀል ጉዳይ ቢኖር እንኳን በሕጋዊ ተቋም ይጣራል እንጂ የስምምነት ሰነዱ ፈራሚ በሆነ እና ሰላም በሚፈልግ ፖለቲከኛ በሚዲያ ቃለ መጠይቅ በመሳደብ አይደለም። ከዚህ አንጻር የአቶ ጌታቸው ረዳ መልሶች ተገቢ ናቸው በማለት ያጠቃልላል። በሌላ በኩል ደግሞ በፍቃዱ ኃይሉ ስለሰጠው አስተያየት እንመልከት። የጌታቸው ረዳ ከአልጀዚራ ሄድ ቱ ሄድ ፕሮግራም ከማሃዲ ሀሰን ጋር ካደረገው ቃለ ምልልስ የተወሰደውን ቁንጽል ቪዲዮ የቀኑ መነጋገሪያ አጀንዳ ሆኗል። ሙሉ ቪዲዮን ገና አላየንም። ነገ እንደዚህ ባለ አዋራጅ ወይም ሂውሚሌቲንግ ሁኔታ ውስጥ ገብቶ አያውቅም። ተጠያቂ ሊያደርገው በሚችል ገለልተኛ ሚዲያ እና ባለሙያ ጋዜጠኛ ፊት ለመቅረብ በመድፈሩ ድፍረቱን አደንቃለሁ። ጠቅላይ ሚኒስትር አብይ አህመድ ይህንኑ እንደማያደርጉ እርግጠኛ ነኝ። እንዲያውም ጠቅላይ ሚኒስትሩ የጋዜጣዊ መግለጫ ባህልን ሙሉ በሙሉ ሰርዘውታል። ወደ ጌታቸው ስንመለስ ይህ ለእሱ ትምህርት እንደሚሆነው ተስፋ አደርጋለሁ ግን ይሆን ሲል ይጠይቃል። በከፍተኛ ደረጃ ፖለቲካል ኮሚኒኬሽን የሚያጠና አንድ ጓደኛዬ ጌታቸው በኮሚኒኬሽን ሰውነቱ ያሳየው ውድቀት እሱ ራሱ ይህንኑ የትምህርት ዘርፍ እንዲያጠና እንዳነሳሳው ነግሮኛል። በእርግጥም ጌታቸው በግልጽ የሚናገር አውትስፖክን ኢህአዴግ ነው። ድንቅ እንግሊዘኛ ችሎታና ብቃት አለው። ነገር ግን ሁልጊዜ የሚናገረው ይህ የመጨረሻው የስልጣን ቦታው እንደሆነ በሚመስል ወይም በከፍተኛ እብሪት ነው። ሆኖም በልደቱ አያሌው አባባል ጌታቸው ደመመራር አይደለም። ምንም ቢናገር ብዙ ሰዎች ይረዱታል ወይም ብዙም አይቀየሙትም፣ ይረሱለታልም፣ ተጠያቂም ሳያደርጉት ያልፋሉ። የኦሮሞን ተቃውሞ በጽኑ ተቃውሟል። በጦርነቱ ወቅት የሚያውቀውን ቃል ሁሉ እየተጠቀመ የአብይ አህመድን አስተዳደር ተዋግቷል፣ እንዲሁም ተቃውሟል። በመጨረሻም እሱ ጌታቸው ይቃወማቸው በነበሩት ተቃውሞዎች ወደ ስልጣን በመጣው ጠቅላይ ሚኒስትር አማካሪ ሆኖ ተሾመ። ከማህዲ ሀሰን ጋር ያደረገው ትግል አብይ ጄኖሳይድን አሟልቶ ፈጽሟል የሚለውን የቀድሞ ክሱን ለመከላከል ነበር። ይህንን ለማድረግ የሞከረው ጠቅላይ ሚኒስትር አብይ አህመድንም ሆነ የትግራይ ህዝብን ላለማጣት በሚመስል መልኩ ነው። እኔ እንደማስበው በሁለቱም አልተሳካለትም፣ ሂፌልድ ኢምቦዝ ሲል ያጠቃልላል። በሌላ በኩል ደግሞ ሄኖክ አስራት ስለሰጠው አስተያየት እንመልከት። እኔ ብሆን ፌንት መብላቴ አይቀርም ነበር ሲል ይጀምራል። ጌታቸው ረዳ ከአብይ አህመድ ጋር ያለው ውስብስብ ግንኙነት በሚል አልጀዚራ አጭር ቪዲዮ ለቆ አየሁት። ጌቾ ግን ከየትኛውም አስቸጋሪ ሁኔታ ውስጥ ተርፎ የመውጣት ማሳያ መሆን የሚችል ይመስለኛል። ከሰሜኑ ጦርነት ተርፎ ወጣ። ከእንዲህ ያሉ አስጨናቂ ጥያቄዎችም ተርፎ ሲወጣ እናይዋለን። እኔ ብሆን እኛ ሰፈር እንዳለችው ለቅሶ በመጣ ቁጥር ሀዘኑ እየከበዳት ፌንት እንደምታደርገው ልጅ የውሸቴን ፌንት በልቼ ኢንተርቪው እንዲቋረጥ አድርግ ነበር። በጥያቄዎቹ አስጨናቂነት የእውነትም ፌንት መብላቴ አይቀርም ነበር። ጠያቂው ግን አይፋታውም እንዴ! እውነት መከርተስ ነበረበት ተመልካቾቹ እስኪስቁበት ድረስ። እውነት እኛ ኢትዮጵያውያን ጨዋነት አለን የምንለው ለዚህ ነው። የኛ ሀገር ጋዜጠኛ ቢሆን ከነቃው ነቄ ነኝ ብሎ ወደ ሌላ ጥያቄ ይታጠፍለት ነበር። የዋልታው ስሜነ ሳይቀር ላሽል ነበር። በጌታቸው ረዳ ሁኔታ ላይ ላለ ሰው እንዲህ ያለ ቃለ መጠይቅ ላይ ጭራሱኑ አለመገኘት የመጀመሪያውና የተሻለው አማራጭ ይመስለኛል። ግን ይህም ቪዲዮ እያየው ምን ትዛለኝ? የቴዲ ሪዮትና የፕሮፌሰር ፍቅሬ ቶሎሳ ኢንተርቪው ምንድን ነው እያልከን ያለው አላችሁኝ በማለት አስተያየቱን ይቋጫል። አድማጮች እናንተስ በጌታቸው የአልጀዚራ ቆይታ ላይ ምን ታዘባችሁ? ያላችሁን ሀሳብ አስተያየት ብታካፍሉን ደስ ይለናል። ኢትዮ ሪፖርት ለዛሬ በጌታቸው ረዳ የአልጀዚራ ቆይታ ላይ ያጠናቀር ነው መረጃ ይህን ይመስላል። ደግም እስከምንገናኝ ድረስ ቸር ያሰማን። ጤና ይስጥልኝ።